በየቀኑ ጧት ጧት ስትነሱ የሰውነታችሁ ቆዳ በጣም ለስላሳና ልሙጥ እንዲሆንላችሁ ፈልጋችሁ ምን ማድረግ እንዳለባችሁ ግራ ገብታችኋል? በዛሬው ቪዲዮ እኔ ቆዳችሁ ለስላሳና ቆንጆ እንዲሆንላችሁ ማድረግ ያለባችሁን የማታ እንክብካቤዎች ነግራችኋለሁ። አንደኛ፣ ሙቅሻ የትኛውም አይነት የቆዳ እንክብካቤ ከመታጠብ ይጀምራል። ሰውነታችን ላይ ያለውን ቆሻሻ ማስወገድ ቀጣይ ለምናደርጋቸው ነገሮች ጥሩ መሰረት ይሆንልናል። ከቀዝቀዛ ይልቅ ሙቅ ሻወር ስንወስድ የቆዳችን ቀዳዳ በደንብ በመክፈትና ቆሻሻን በሚገባ በማስወገድ ቆዳችንን እንዲጠራ ያደርጋል። ከዚህ በፊት እንዳልነው ግን በጣም በተደጋጋሚ ሙቅ ሻወር መውሰድ የለብንም፣ ምክንያቱም ቆዳችንን በጣም ያደርቅብናል። ሁለተኛ ቆዳን የማያደርቅ ሳሙና መጠቀም። በውስጡ ሰልፌት የሌለውና በተፈጥሯዊ ግባቶችና ቅባቶች የተሰራ እንዲሁም ለሰውነት ቆዳ የሚሆን የገላ ሳሙና መጠቀም ቆዳችን ከልክ በላይ ሳይደርቅብን በደንብ እንድንጸዳ ያደርጋል። ሶስተኛ ኤክስፖሌት ማድረግ፣ ይሄ በቀን በቀን ሳይሆን በሳምንት ሁለት ወይም ሶስት ጊዜ የሞተ ቆዳችንን ለማንሳት የምናደርገው ነገር ነው። ኤክስፖሌት ስናደርግም ኃይል ሳንጠቀም በቀስታ መሆን አለበት። ካልሆነ ቆዳችንን ልንጎዳው እንችላለን። የተለያዩ አይነት ኤክስፖሌት ማድረጊያ መንገዶች ያሉ ሲሆን እኛም እንደ ምርጫችን ሸካራ መታሻ፣ ስክራብ ወይም የኬሚካል ኤክስፖሌተርን መጠቀም እንችላለን። አራተኛ ሼቭ ማድረግ። ሼቭ ማድረግ ግዴታ አይደለም፣ ግን ደግሞ የምናደርግ ከሆነ ኤክስፎሊት ካደረግን በኋላ መሆን አለበት። ሼቭ ስናደርግም ሼቪንግ ክሬም እና ስለታ መላጫን መጠቀም አለብን። ካልሆነ ቆዳችንን ስለሚያቆስልብን የምንፈልገውን ለስላሳና የሚያምር ቆዳ ማግኘት አንችልም። አምስተኛ ወዲያውኑ ማለስለሻ መቀባት ከሻወር እንደወጣን ወዲያውኑ ማለስለሻ መቀባት አለብን። ምክንያቱም ሰውነታችን እርጥብ እያለ የምንቀባው ማለስለሻ የበለጠ ቆዳችን ያለሰልሰዋል፣ እንዲሁም ለረጅም ሰዓት እንደለሰለሰ እንዲቆይ ያደርገዋል። ስድስተኛ፣ ወፍራም ማለስለሻ ወይም ቅባት መቀባት። ማታ የምንቀባው ማለስለሻ ቀን ከምንቀባው ማለስለሻ ወፈር ያለ መሆን አለበት። በተለይም ታጥበንና ኤክስፎሊየት አድርገን ከሆነ ቆዳችን ሊደርቅ ስለሚችል በደንብ እያለሰለሰልን እንዲያድር ወፈር ያለ ክሬም ወይም የሰውነት ቅባት መቀባት አለብን። በተለይም በጣም ደረቅና የተሰነጣጠቀ ቆዳችን ላይ በደንብ አድርገን ቫዝሊን ተቀብተን ማደር ይኖርብናል። ሰባተኛ ችግር ያለበት ቦታ ላይ የተለየ እንክብካቤ ማድረግ። ለምሳሌ የሰውነት ብጉር፣ ስትራበሪ ስኪን፣ የጠቆረ ቆዳና የመሳሰሉት አይነት የቆዳ ችግሮች ሲኖሩብን አብዛኛውን ጊዜ ለነዚህ የሚሆን ማጥፊያ ነገሮችን የምንቀባው ማታ ማታ ነው ለዚህም ከኛ የቆዳ ችግር ጋር የሚሄዱ ሲያሞችና ክሬሞችን በደንብ ተቀብተን ማደር ይኖርብናል። ስምንተኛ፣ እጅና እግርን አለመርሳት። እጃችንና እግራችን የበለጠ ውብና ለስላሳ የሚሆኑት ማታ በምናደርገው እንክብካቤ ነው። ማታ ከመተኛታችን በፊት በደንብ ከታጠብን በኋላ እጃችንንም እግራችንንም እንደ ቫዝሊን ያሉ ወፍራም ማለስለሻዎችን ተቀብተን ማሳጅ ማድረግ አለብን።